እስኪ ህንድ አገር አብረን እንሂድ። ስንቶቻችሁ ናችሁ የኦርቶዶክስ ቤተክርስቲያን በህንድ ዋና ከተማ ኒውዳል እንዳለ የምታውቁት? እንደዚህኛው የባሃኢ ሎተስ ቴምፕል አይነት ህንድ አገር በቃ የሃይማኖት ቡፌ ያለበት ሀገር ናት። ያየኋቸው ብዙ ቴምፕሎች አሉ። የባሃኢ ቴምፕሎች፣ የሲክ ጉርድዋራ ሲሆኑ የሂንዱ ቴምፕሎችም ብዙ ናቸው። ማላንካር ኦርቶዶክስ ሲሪያን ቸርች ግን ከኦርቶዶክስ ቤተሰቦች ጋር ሰንበትን ጎራ ብለን ነበር። በእርግጥ በጣም ነበር የወደድኩት። ከዛ ሁሉ የሂንዱ አማልክት ቅርጻ ቅርጾች ፎቶ የሚያቀርቡት የሚያጨሱት መስዋዕቶች በኋላ ወደ ክርስቶስ የሚመለክበት የክርስቲያን ቤተክርስቲያን ስንሄድ የተሰማኝ ፎይታ ከፍተኛ ነበር። የሀገሩ ሴቶች ሻርፕኛም ደግሞ የሀገራችንን ነጠላ አድርገን ሄድን። ውስጡ እንደምታዩት የሀገሩ ቅርጻ ቅርጽ የሌላቸው ይመስላሉ። ስዕል የሚባል በቁጥር ሁለት ነበር። አይ ቲንክ ቬሪ ሲምፕል እና ሁሉም ጉባኤ መጽሐፍ ይዘው አብረው ያስቀድሳሉ፣ ቅዳሴውን ይሳተፋሉ። ከዛም ተሰልፈው ሁሉም ይቆርባሉ። ከዛም ህብረት ያደርጋሉ። ኢትዮጵያውያን መሆናችንን ያስተዋሉ የቤተክርስቲያኑ አገልጋዮች የሀገራችንን ለዚ ቤተክርስቲያን ነገሩን። ከቤተክርስቲያኑ ጀርባ ያለውን ሰፊው አዳራሽ አጼ ኃይለ ስላሴ እንዳበረከቱላቸው ነገሩን። የአጼ ኃይለ ስላሴ ፊርማም መሰረቱ ላይ አለ። እንደምታዩት የሂንዱ አማልክትን ኤቭሪዌር ገበያ መሀል ራሱ እንደዚህ ለቅርጻ ቅርጽ ለስዕል ሲሰግዱ ሲያጨሱ ነው የሚውሉት። ቴምፕሎቻቸው ውስጥ ሲገባ ግቢውን ተሳልመው መሬቱን ተሳልመው ወደ ሴትና ወንድ የተለያየበት ረድፍ በማልክቶቻቸው ፊት ለፊት ቁጭ ይላሉ። በእርግጥ ለስዕላትና ፊት ለፊታቸው ለሚደረግ የጸሎት አይነት መልካም ያልሆነ እይታዬ እንዲበረታ ያደረገኝ ከዚህ የህንድ ትሪፕ በኋላ ነው። ለእያሱ ለራሳቸው በጥጃ ምስል የተቀረጸ ጣዖትን እንዲሰሩለት እንዲሰራላቸው ህዝቡ ከለመኑት በኋላ ለዛ ቅርጽ ሰገዱለት፣ ሰውለት እንዲሁም እስራኤል ሆይ ከግብፅ ምድር ያወጣ ማለክት እነዚህ ናቸው አሉ ይላል እና መሳፍንት 2፥11 ላይ ደግሞ የእስራኤል ልጆች በእግዚአብሔር ፊት ክፉ የሆነ ነገር አደረጉ፣ በአሊ ምንም አመለኩ ከግብፅ ምድርም ያወጣቸውን የአባታቸውን አምላክ ተዉ ይላል እና ይሄ ልምምድ በጣም በእግዚአብሔር ዘንድ ያልተወደደ ነገር እንደሆነ መጽሐፍ ቅዱሳችን ይነግረናል። እኛም ልንጠላው ይገባል። ባይሆን የማላንካራ ኦርቶዶክስ ቤተክርስቲያን ከኦርቶዶክስ ጋር ህብረት አላት። ነገር ግን በ1912 ለሁለት ተከፍላለች። ስለዚህ የትኛዋ ማላንካራ ኦርቶዶክስ ነች ህብረት ያላት? ሌላኛዋ እስከ አፖስቶሊክ ሴክሴሽን ወርዳለች ወይም ወድቃለች ማለት ነው። እስኪ እናስረድኝ።